በጎ ታማኝ አገልጋይ ማን ነው? ኦርቶዶክሳውያን በዚህ ዘመን እስኪ ሁላችንም ራሳችንን እግዚአብሔር ለሁላችንም ያልሰጠን መክሊት የለም። ብዙ ስርርቦች ሆነ በተሰጠ ምን አይነት ነው? ጌታ ይመጣ ዮሐንስ ምዕራፍ 22 ላይ ሌባዊ ስረ ቆንበዴው ይቀማ፣ አመፀኛ ያምጽ፣ ነፍሰገዳው ምግደል፣ እኔ በቶሎ እመጣለሁ፣ ለእያንዳንዱ ዋጋውን እሰጠዋለሁ ይላል። በእውነት ክርስቶስ ይመጣል። እርሱ ሲመጣ በስምአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ ኦርቶዶክሳውያን፣ በሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት በክርስቶስ ፍጹም ሰላምታ ሰላም እንደምንከረማችሁ እንደምን ከዚህ ሰዓት አደረሳችሁ። እንዴት ናችሁ? አሜን። የእግዚአብሔር ቸርነት የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም አማላጅነት ሁላችንም በያለንበት ይሆን ይደረግልን። እንኳን አደረሳችሁ አደረሰን። ይህ የዓቢይ ጾም ስድስተኛ ሳምንት ገብርኄር ይባላል። ገብርኄር የሚለው ስያሜ በጎ፣ ታማኝ፣ ደግ ከሚል የተገኘ ነው። ገብር ማለት አገልጋይ ሲሆን ሄር ማለት ደግሞ ደግ፣ በጎ ታማኝ ማለት ነው። ቃሉ በአንድነት ሲጠራ ገብረ ሄር ይባላል። ይህ ማለት ደግሞ በጎ ታማኝ አገልጋይ ነው። በጎ ታማኝ አገልጋይ ማን ነው? ኦርቶዶክሳውያን በዚህ ዘመን፣ እስኪ ሁላችንም ራሳችንን እንይ። እግዚአብሔር ለሁላችንም ያልሰጠን መክሊት የለም። ግን በጎ አገልጋዮች ነን፣ መልካሞች ነን፣ ደጎች ነን። የእናንተ እግዚአብሔር በጎ እንድንሆን ለእያንዳንዳችን ስጦታ ሰጥቶናል። እንደምታውቁት ይህ ደግሞ ስድስተኛ ሳምንት ነው። እስቲ እግዚአብሔር በሰጠን በጎ ነገር ምን አደረግንበት? በዕድሜያችን ላይ ምን ስራ ሰራ ነው ይህ ስድስተኛ ሳምንት ከሆነ ዓቢይ ጾም ከገበገ ከገባ ወዲህ በዚህ ታላቅ የጌታ ጾም ምን አድርገናል? እስኪ ራሳችን እንይ እንመልከት። እንግዲህ ስያሜውን ያገኘው በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 የተወሰደ ሲሆን በዚህም እንዲህ ይላል፤ አንድ ጌታ አንድ ሰው አገልጋዮቹን ጠርቶ ወጥተው ወርደው ነግደው እንዲያተርፉ ላንዱ አምስት ላንዱ ሁለት ላንዱ ደግሞ አንድ መክሊት ሰጣቸው ይላል። አምስት መክሊት የተቀበለው በተሰጠው መክሊት ነግዶ አትርፎ አምስት አድርጎ ጌታው ሲመጣ አስር አድርጎ ሰጠ። ሁለት መክሊት የተሰጠውን ነግዶ አትርፎ ሰርቶ ወጥቶ ወርዶ ያ ጌታው የሰጠው ሲመጣ አራት አድርጎ መለሰ። አንድ መክሊት የተሰጠው ደግሞ ያችን አንድ መክሊት የተሰጠችውን ቆፍሮ በጉድጓድ ቀበራት ይላል አስተውሉ የእግዚአብሔር ልጆች ጌታ አምስት መክሊት ለሰጠውም ሶስት መክሊት ለሰጠውም ሁለት መክሊት ለሰጠውም አንድ መክሊት ለሰጠውም እሱ ሁሉን የሰጣቸውን ይቆጣጠር ዘንድ መጣ በእውነት እርሱ ያ ጌታ መጣ ታዲያ ሲመጣ ያ ጌታ እንዲህ አላቸው። ነግዳችሁ አትርፋችሁ እንድትመልሱልኝ ወርቄን ሰጥቻችኋለሁ፣ ከምን አደረሳችሁት ብሎ ጠየቃቸው። ታዲያ ያ አምስት የተሰጠው ጌታዬ ሆይ አንተ አምስት ሰታሄ ነበረ እኔ ግን ነግጄ ወርጄ ወጥቼ አምስት አድርጌ ነው አስር እንካ አለው። ያ ጌታም በጥቂቱ ታምናሃልና በብዙ ሾምሃለሁ በአስር ከተማዎች ላይ ሹምሃለሁ ለምን አንተ በጥቂቱ ታማኝ አገልጋይ ደግ አገልጋይ ስለሆንክ አለው ሁለተኛውም መጣ ጌታ ሆይ የሰጠኸኝን መክሊት ደክሜ ወጥቼ ወረጄ እየው ትርፉንም አለ ጌታም ታዲያ ምን አለ አንተ በጎ አገልጋይ አንተ መልካም አገልጋይ እነሆ በጥቂቱ ታምናሃልና በብዙ ትሾማለህ አለው አለ ያ አንድ የተሰጠው መጣና አንተ ጨካኝ ጌታ እንደሆን ካውቃለሁ ካልዘራህበት የምታጭድ ያልሰበሰብ ያልበተንከሆን ከሆነ የምትሰበስብ ያልዘራኸውን የምታጭድ የምትታጭድ እጅግ ጨካኝ ጌታ መሆን ስለማውቅ ገንዘብው እንዳይጠፋ ብዬ ቆፍሬ ጉድጓድ ውስጥ ቀብሬው ኖሬ አለው። እንካወርቅህን አለው። እርሱም ጌታ እጅግ አዘነ። አንተ ክፉ፣ አንተ ያልታደል የሰጠው ህኔ ነኝ። መቼስ ጨካኝ እንደሆን ካየህ? ጨካኝነቴንስ መቼ ተመለከት? ውሰዱት። እነሆ እሳቱ ከማይጠፋበት ትሉ ከማያንቀላፋበት፣ መከራና ስቃይ ወዳለበት ወደ ወህኒ ውሰዱት አለ። እነዚህ ግን የታመኑት እነዚህ ግን የተሰጣቸውን በአግባቡ ያተረፉት በጎ አገልጋይ መባልን፣ ትርፍን፣ ጸጋን አግኝተዋል። ወገኖቼ በየትኛውም ዓለም የምንኖር ክርስቲያኖች እግዚአብሔር ለእያንዳንዳችን መክሊት ሰጥቶናል። ለአንዳንዶቻችን የመቀደስ፣ ለአንዳንዶቻችን የመስበክ፣ ለአንዳንዶቻችን የመዘመር፣ ለአንዳንዶቻችን ጉባኤ ቁጭ ብለን የመማር፣ ለአንዳንዶቻችን የማስተማር፣ ለአንዳንዶቻችን ደግሞ ዝቅ ብለን ግቢውን በማጽዳት ወንበር በመሸከም የማገልገል፣ ለአንዳንዶቻችን ሰበካ ጉባኤ ሆኖ የማስተዳደር ለአንዳንዶቻችን ደግሞ ሕንጻ ኮሚቴ ሆኖ የመስራት ለአንዳንዶቻችን የሊቀ ጵጵስና ጸጋ እግዚአብሔር ይሰጣል። መቼም እግዚአብሔር ያልሰጠው የለም። ወደዚች ምድር ስንመጣ እግዚአብሔር ባዷችንን አላመጣልም። ለእያንዳንዳችን የሚያስፈልገን ነገር ሰጥቶ ነው። ግን ይሄና እናንተ በጎ አገልጋዮች ነን። ጌታ አንተ ታማኝ አገልጋይ በተሰጠን ጸጋ ታምነናል። አስራት በኩራቱን እናወጣለን ቅዳሴ እናስቀድሳለን፣ አብረን እንዘምራለን፣ ወንጌል እንማራለን፣ ለሰው ልጆችስ ርኅርሆች እንሆናለን። በተሰጠን ምን አይነት ነው? ጌታ ይመጣል። ራዕየ ዮሐንስ ምዕራፍ 22 ላይ ሌባው ይስረቅ፣ ቀንበዴው ይቀማ፣ አመፀኛው ያምጽ፣ ነፍሰ ገዳዩ ይግደል፣ እኔ በቶሎ እመጣለሁ፣ ለእያንዳንዱ ዋጋውን እሰጠዋለሁ ይላል። በእውነት ክርስቶስ ይመጣል። እርሱ ሲመጣ ግን ዋጋችን ምን ይሆን? መክሊታችንን ሰርተን ይሆን ባዶአችንን ይሆን የምን ቆመው? እነዛ በማቴዎስ ወንጌል አምስቱ ልባሞችና አምስቱ ሰነፎችን ታስታውሳላችሁ? እነዚህ አምስቱ ልባሞች ዘይታቸውን፣ መብራታቸውን ተዘጋይዞ ተዘጋጅተው ሙሽራውን ይጠብቁታል። ሙሽራው ቢዘግይም አልቀረም። እንደ ሰው ሰውኛ ዘግይቷል፣ ነገር ግን አልቀረም። ሙሽራው ሲመጣ ተዘጋጅተው የነበሩት አብረው ከሙሽራው ጋር አብረው ገቡ እነዛ ሰነፎቹ ግን እንደገና ማብራት ፍለጋ ነው የሄዱት። ሙሽራው ከገባ በኋላ በሩ ተዘጋ። ወገኖች፣ እኔና እናንተም ዛሬ ነው ጸጋችንን ልንጠቀምበት የሚገባው። ዛሬ ነው የተሰጠነውን ስራ ልንሰራበት የሚገባው። ለምን ካላችሁ ስራ የማንሰራበት ጊዜ ይመጣላ። ሙሽራው ክርስቶስ ይመጣል። ያኔ ምን ሆነን ነው የምንጠብቀው? በእውነት ይመጣል። በቶሎ መጣ አለ ለእያንዳንድ ዋጋ ሰጣለሁ ይላል። ያኔ እሱ ሲሰጠን ምን አድርጋችሁበታል የተሰጣችሁት ጸጋ? ምን ሰርተንበት ይሆን? በፊቱ ስንቀው ምን ይዘን ይሆን የምንቆመው እኔና እናንተ። አስተውሎ የእግዚአብሔር ልጆች፣ እነዚህ ገብርኄር የተባሉት በተሰጣቸው መክሊት ያተረፉ ናቸው። እግዚአብሔር ያልሰጠን ነገር የለም። እንደምታውቁት ወደዚህ ምድር ስንመጣ እኮ እኔና እናንተ ራቁታችንን ነው የመጣን። ወርቅ ይዘን፣ ገንዘብ ይዘን፣ ሳንቲም ይዘን፣ ዕውቀት ይዘን፣ ሀብት ይዘን፣ ስልጣን ይዘን አልመጣንም ባዶአችንን፣ ነው የመጣ ነው። ትዳር ኑሮን አልመጣንም፣ ራቆታችንን እያለቀስንን የመጣ ነው ወደዚህ ምድር። እሚገርመው ደግሞ ራቆታችንን ነው የምንሄደው። ምንም የሚከተለን የለም ስልጣኑ አይከተለንም፣ ገንዘቡ አይከተለንም፣ ሀብቱ አይከተልም፣ የምንመጻደቅበት ውበት አይከተለንም። ስንሄድ ሄደ ባዶአችንን ነው የምንሄደው። ስንመጣ ስን መጣ ባዶአችንን መተን፣ ግን ጌታ ያላከበረን ያልሰጠን ምን አለ? አንዳንዶቻችን በትዳር ተባርከናል። አንዳንዶቻችን በሀብት ተባርከናል። አንዳንዶቻችን በእውቀት ተባርከናል። አንዳንዶቻችን በስልጣን ተባርከን ሊሆን ይችላል። እግዚአብሔር ግን ያልሰጠን ነገር ምን አለ? እንደ ተናገር ራቁታችንን መተን። ጌታ ግን በብዙ ጸጋ ሰጥቶናል። ታዲያ እሱ የሰጠንን መክሊት እኔና እናንተ በዚህ ምድር ላይ ስንኖር ምን እያደረግንን ይሆን? በእውነት ጌታ ይመጣል። እኔ በቶሎ መጣለሁ እንዳለ እንደሚታወቀው፣ ዋዜማ ላይ ነው ያለነው የምጽአቱ ዋዜማ ባለፈው የደብረ ዘይት ያለፈው ሳምንት በሚገባ ተነጋግረናል። የመምጫ ዋዜማ ምንድነው፣ ምልክቱ ብለው ነው ደቀ መዛሙርቱ የጠየቁት። ምልክቱ ምንድነው? የመምጫ ምልክት ምንድነው ብለው ጠየቁት። በሚጠይቁበት ጊዜ እሱ እኮ ተናገራቸው እና ጦርነት ይሆናል፣ ረሃብ ይሆናል፣ ቸነፈር ይሆናል፣ አንዱ ባንዱ ላይ ይነሳል፣ መንግስት በመንግስት ላይ ይነሳል፣ በመጨረሻ ፍቅር ከሰው ልጆች ሁሉ ትርቃለች የሚል የእግዚአብሔርን ቃል በሚገባ ተረድተናል ሁሉ ተፈጽሟል እኮ የጌታ መምጫ ሰዓቱ ነው የምንጠብቀው የመሬት መንቀጥቀጥ ይሆናል ያለው አይደል እንደሚታወቀው መሬት እየተናጠች ነው ያለች ሁሉ ነገር ተፈጽሟል ትልልቅ የነበሩ ፎቆች ይደረመሳሉ ሰዓቱ ደርሷል ስለዚህ መልካም ሆነን እንጠብቀው በእውነት አ ጽርቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም ብለዋል። አዎ ከክፋት ደግነት ይሻላል። ገብር መሆን መልካም መሆን ያስፈልጋል። መልካም አገልጋዮች መሆን ያስፈልጋል ክርስቲያኖች። ስለዚህ በተቀሉበ ያላችሁበት እንኳን ለዚህ ለስድስተኛው ሳምንት አደረሳችሁ። እንደሚታወቀው ይሄ ሳምንት ገብርኄር ይባላል። እነዚህ ሶስቱ፣ ያ ጌታ ባለጸጋው ጌታ ሶስቱን አገልጋዮች ጠርቶ ለእያንዳንዳቸው ሰጥቷቸዋል። ሁሉንም አይቷቸዋል። ያ ግን ቆፍሯል። የተሰጠንን መክሊታችንን ቆፍረን ራቆታችንን በጌታ ፊት እንዳንቆም እግዚአብሔር በቸርነቱ ይርዳል። የእግዚአብሔር ቸርነት የእናታችን የቅድስት ድንግል ማርያም አማላጅነት ከእኛ ጋር ይሆን። ወስብሐት ለእግዚአብሔር ወለወላጅ ድንግል አሜን።